በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት ያለው ደግ አምላክ፣ ቅዱስ አምላክ፣ የዋህ አምላክ፣ ጻድቅ አምላክ ንጉሠ ነገሥት ኢየሱስ ክርስቶስ መድኃኒት ይሆንልን ይሆንላችሁ። ከሰማያት የወረደ ከእናታችን ከመቤታችን ተወልዶ በመስቀል ላይ በተሰቀለ ጊዜ የዳ ሲከፍል ዳ የተከፈለለት ህዝብ፣ የዳን ህዝብ በደሙ የተቀደሰ የተለየ፣ ለርስቱ ለወገኑ የተለየ ህዝብ ያደረገን ያረጋችሁ እግዚአብሔር ልጆች ሁላችሁ እንዴት ቆያችሁ? ሁሉን የሚችል አምላክ እና ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች መጋቢት 20ና 21 ማለትም የዛሬ ሳምንት ቅዳሜና እሑድ ማታ በአጋፔ ዘ ኦርቶዶክስ ቲክቶክ እና ዩቲዩብ እንዲሁም በሌሎች ወንድሞቻችን ከ10 በላይ ሚዲያ ላይ ወልቂጤ ማርያም ቤታችን ያደግንባትን ትልቋን ጥንታዊቷን ቤተክርስቲያን ለፍጻሜ ለማድረግ የሚያስፈልጓት አንዳንድ ነገሮች ስላሉ እና ፕሮግራም አዘጋጅተናል። ማታ ኦንላይን ፕሮግራም እና እናንተ የምትሰሙ የፕሮግራሙ ንቁ ተሳታፊዎች እንድትሆኑ ቤተሰቦች ናችሁ፣ እንድንቁ ተሳታፊዎች እንድትሆኑ ፕሮግራሞቹ ማስታወቂያችን ሼር እንድታረጉ፣ በዕለቱ ደግሞ አብላችሁ እንድታመሹ፣ የእናታችን መቤታችን በእግት እንድትካፈሉ የእግዚአብሔርን ቤት በሰራው የምትሉ አስራት አለኝ የምትሉ ለመቤታችን አንድ በር አንድ መስኮት አንድ መስታወት ብንገዛ አስባችሁበት እንደተዘጋጁ በታላቅ አክብሮት ጠይቃለሁ። የጾማችን ጊዜ ነው። ቅዱስ ወራችን ላይ ነው ያለ ነው። እግዚአብሔር ይመስገን ለዚህ አድርሰን እናንተን ቤታችሁን ይባርክ። እግዚአብሔር ዛሬ ሊያስተምረን የሚያስበው በኢሳያስ 66 ቁጥር 11 ላይ ካለው ቃል ነው ትጠቡ ዘንድ ከማጽናናቱ አምጡ ትጠግቡ ዘንድ እጅግም ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ የኢየሩሳሌምን ሰዎች መንፈስ ቅዱስ ወደ ደስታና ወደ ተድላ ወደ እግዚአብሔር ጉብኝት እየጠራቸው በነበረ ጊዜ በነብዩ በኢሳያስ የተነገረው እጅግ አስገራሚ የጥሪ ቃል ነው። ከዚያ ውስጥ ግን ዛሬ ልናየው የምንወደው በክብሯ ሙላት ደስ ይላችሁ ዘንድ የሚለው ነው። ሙሉ ክብር ምንድን ነው ሙሉ ክብር በዚህ ጉዳይ ነው እግዚአብሔር ሊያስተምረን የወደደው እንግዲህ እግዚአብሔር በባህሪው ታውቃላችሁ ክብር አለው ክቡር ነው የተመሰገነ ነው እና የእግዚአብሔር ምስጋና ምድርን የመላ እንደሆነ እግዚአብሔር በክብሩ ማደሪያውን እንደሚጎበኝ እግዚአብሔር ቃል በተለያየ ቦታ ይናገራል እና እግዚአብሔር የክብር ዘውድ እንደሆነ ለህዝቦቹ ኢሳይያስ 28:5 ላይ ይናገራል። ከራሱ አልፎ ለእኛም የክብር ዘውድ ነው። ዘውድ ሁሉ ዘውድ አይደለም፣ ታውቃላችሁ። የአበባ ዘውድ የአበባ አክሊል አለ፣ ግን ደግሞ የክብር ዘውድ አለ። እንደነ ንግስት ኤልሳቤጥ አይነቶቹ የሚያጠልቁት የክብር ዘውድ አንድ መርከብ ይገዛል የሚባል ዋጋ ያለው ነው። ከዛ በላይ የክብር ዘውድ ነው እግዚአብሔር ለልጆቹ እና ይህን የክብር ዘውድ የሆነ አምላክ የሚያመልክ ህዝብ ደግሞ በራሱ የከበረ ነው። ምንድነው የሚለው ምሳሌ የስምንት አስራ ሁለት ላይ ጻድቃን ብዙ ክብር አላቸው ይላል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ። ብዙ ክብር ብዙ ክብር አለ። ይህም ማለት ነው ሰው ያከብራቸዋል፣ ሰው ይወዳቸዋል፣ ሰው ይፈራቸዋል፣ ሰው ይንቀጠቀጥላቸዋል፣ ያዳምጣቸዋል፣ ምክራቸውን ይሰማል ማለት ነው። ደግሞም እንደገና ደግሞ ሰውንም ይሰማሉ ነው። መቼም በመጀመሪያው ሀሳብ ሁላችንም እንስማማለን። እግዚአብሔር ከኛ ጋር ሲሰራ እንከበራለን። በምንሄድበት ቦታ ጉዳይ ዘንብ ብንሄድ በር ይከፈትልናል፣ ሀያላን ልባቸውን ያራራሉ። አስቴር እግዚአብሔርን ይዛ ጾማ ሳትጠራ በንጉስ አርጤክስስ ፊት በቆመች ጊዜ የአርጤክስስ ልብ እንደተቀየረ ሞገስ ሆኖ ክብር ሆኖ ሰዎችን ሞገስ እንዲያገኙ በር እንዲከፈትላቸው ለምን እንዴት ባሉ ጊዜ መልስ እንዲመለስላቸው እግዚአብሔር ያደርጋል እና እግዚአብሔር ክብሩን የሚሞላው እግዚአብሔርን በሚወዱና በሚፈሩ ሰዎች ዘንድ ነው። እግዚአብሔር ለብሰውት ክርስቶስን ለብሰውት የሚሄዱ ሰዎች ናቸው። ምንድን ነው የሚለው ክርስቶስ ኢየሱስን ልበሱት ይላል። ክርስቶስ ኢየሱስን ስንለብሰው ክብር ይሆንልናል። የበላነው ስጋ የጠጣነው ደም በውስጣችን ያሉ ብርሃን በምንገባበት በምንወጣበት ቦታ ሁሉ ክብር ይሆነናል። አንዳንድ ሰው ክብር ይርቀዋል፣ በህይወቱ ይለፋል፣ አይመሰገን፣ አይወደድ፣ ቦታ አይሰጠው። እንዲህ አይነት ሰው ትናንትና ሰዎችን ሳያክብር በቀረባቸው ወራቶች ትናንትና ባሳለፈው ክፉ ንስሓ ገብቶ የጌታን ስጋና ደም ይቀበል ይህ ሁሉ ነገር ይስተካከላል። ለምን ክርስቶስን ይለብሳል ማለት ሰው ክርስቶስን ሲለብስ ህይወቱ ይቀያየራል፣ ልብሱ ሌላ ይሆናል ማለት ሰው በልብሱ እንደሚከበር ታውቃላችሁ። የክብር ወንበር የሚቀመጠው የሚዘረጋው እኮ በልብስ ነው፣ በጌጠኛ ልብሳችን ነው። ከጌጠኛ ልብስ በላይ በሆነው ልብስ በኢየሱስ ክርስቶስ ደግሞ ሰው ክብር ይለብሳል። ስለዚህ ጌታችንን መውደድ፣ እሱን ለመምሰል በህይወታችን መወሰን፣ ከእሱ ጋር ለመኖር ፍላጎት መኖር፣ ይሄ ክብሩን እንድንለብስና በሰው ፊት ሞገስ እንዲኖረን ያደርጋል። ደግሞም ይውላችሁ የተሞላ ክብር ወይ ሙሉ ክብር በሰው ዘንድ መከበር ብቻ ግን አይደለም። በጣም ትልቁ ክብር ደግሞ ሰውን የማክበር ጥበብ ነው። ሙሉ ክብር የሚባለው ይሄ ነው። ግማሽ ክብር አለ። ሁሌ የሚከበሩ ግን ሰውን ማያከብሩ መኪና እየነዳን መንገድ ላይ አዲስ አበባ አደገኛም ነገር ቢሆን መንገድ ላይ ታጥፋችሁ ከፊት ለፊታቸው መኪና እንድታስገባችሁ ብትጠይቋቸው ፈጽሞ እሺ የማይወዱ ሰዎች ማንዶ ታውቃላችሁ? ሽማግሌ ሰዎች ናቸው፣ ትልቅ ሰዎች ከኋላችሁ እኮ የሚገጫችሁ መኪና እንኳን እየመጣ እንደሆነ ቢያዩ አያሳልፏችሁ። ዝም ብሎ ነው የሚሄዱት። ተደፈርን የሚል ስሜት ስላላቸው ማለት፣ እና ብትለምኑት አስገባኝ ወይም ይቅርታ ብትጠይቁት ፈጽሞ የሚቆጣችሁና መንገድ ቆሞ የማያስገባችሁ ትልቅ ሰው ነው። ይህ ትልቅ ሰው ግን እናንተ ወጣቶቹ፣ ጎልማሶቹ ይህን ብታደርጉ እንዴት አላከበሩኝም ብሎ ይበሳጫል። ሙሉ ክብር ግን እንደዚህ አይደለም፣ የሚሰራው ሙሉ ክብር ያከብራል፣ ደግሞ ይከበራል። ይወላችሁ። ያከብራል ማለት ክብር ከቤት ነው የሚጀምረው። ክብር ከቤት ነው። ባል ከሆነ ሚስቱን ያከብራታል። ምን እንደሚናገር ያውቃል። እንደመጣለት አይናገርም። የሚስቴን ሕሊና ጎዳለው ብሎ ያስባል። ልጆቹን ያከብራል። ያከብራል ልጆቹ ነገ አድገው እንዳይታዘቡት ክብር ያለው ቃል ካፉ ይወጣል። ሚስትን ብትሆን እንደዚሁ ባሏን ታከብራለች። ትበልጠውም ትነሳውም ግን ታከብረዋለች። ሙሉ ክብር ያለው ቤት እንደዚህ ነው። ቃሉን ትሰማለች። እግዚአብሔር ቃል ቤተክርስቲያን ክርስቶስን ጌታዬ እንደምትለው ጌታዬ ትለዋለች፣ ታዘዘዋለች። ልጆቿን ታከብራለች። ምታሰራቸው ሰራተኞቿን ታከብራለች። ልጆቿን እንደ እንደመጣለት አትናገርም። አንድ ወጣት ምናለኝ እናቴም በጣም ተቀይሚያት አለው አለ። ለምን ስለው ስትረግመኝ ነው የኖርኩት በሕይወቴ ተሰማት። በተናደሽ ቁጥር እንደርጅ እንደጻ ልጅ ሳጠፋ እጻን ነው ልጄ ብላ አትልም። ተበሳጭታቢ ሊሆን ይችላል፣ አጥፊ ሊሆን ይችላሉ፣ ግን መርገሟ ግን ክፉ ቃሏ ግን አይረሳኝም ከአይምሮ የለኝ። ትልቅ ሰው ሆኖ የእናቱን ቃል መርሳት አልቻለም። እንደው እንደመጣ እንደሞላ የሚደፉ የሚዘረግፉ ሰዎች ክብርን የማያውቁ ናቸው። የሰውን ክብር ህፃንም ልጅ ይከበራል። ነገ ትልቅ ሰው ይሆናል፣ ይከበራል። አንዳንዴ እግዚአብሔር እኮ ህፃኑ ከትልቆች ያስበልጣል። ኤሊ ካህኑ ያለ እኮ እግዚአብሔር እግዚአብሔር ለህፃኑ ለሳሙኤል ነመል ድምፅ ያመጣው እና ሙሉ ክብር ያለው ሰው ህፃኖችን፣ ህፃናት ሳይቀር ያከብራል፣ ያዳምጣቸዋል። ምን እንደሚናገሩ ይጠይቃቸዋል፣ ጓደኛ ይሆናቸዋል። ከዛ ደግሞ ሰውን፣ ጎረቤትን፣ ሰፈርን ድሃም ትሁን አብታም ይሁን እኩል ክብር፣ እኩል ክብር። እንደገና በሃይማኖት ሳይለይ ይሄ የኔ እምነት ተከታይ አይደለም ብለው ገላምጦት ካለፈ ጎዶሎ ክብር የተሸከመ ሰው ነው። ይሄ ሰው ሁሉን ሰው ማክበር፣ ክብር ለሚገባው ክብር መስጠት፣ የሌላን ቤት እምነት ሰው ቢሆን እንደ ሰው መከበር አለብ የእግዚአብሔር ምሳሌ አርአያ ሆኖ የተፈጠረ ሰው መከበር አለበት። ኢየሱስ ክርስቶስ ራቁቱ የተሰቀለለት ሰው መከበር አለበት። ድሃዎች፣ ምስኪኖች፣ ቆሻሻ ሰብሳቢዎች፣ መኪና ጣቢዎች፣ ጫማ ጠራጊዎች፣ በኢትዮጵያ ደረጃ በረንዳ ዳሪዎች፣ ጎዳና ዳሪዎች መከበር አለባቸው፣ እንደ ሰው። እንደ ልባቸው የምንናገራቸው መሆን የለባቸው መሆን የለባቸው። አንዳንድ እኛ ያደግንበት ቤተሰብ እንደ ልቡ ተናጋሪ፣ ብርጭቆ ወርዋሪ፣ እርስ በርስ ቤት ውስጥ በቃ ቤቱ ጦርነት የሆነበት ቤት ተጣልቶ፣ ተፈነካክቶ፣ ታርቆ ደግሞ እንደገና ማታ የሚያደር ደግሞ ጠዋት የሚጣላ ቤተሰብ ያለው ሰዋል። ይሄ ህይወት ላይፍ ስታይል ይመስለዋል። ፈጽሞ ግን ልክ አይደለም። እንዲህ አይነት ነገር አይወረስም፣ አይኮረጅም። መቀበር ያለበት መጥፎ ጣዖት ነው። ይሄ መጥፎ አምልኮ ስርዓት ነው። መጥፎ መጥፎ መጥፎ የጥልቁ መንፈስ አሰራር ነው። ሰው እርስ በርሱ የተሰዳደበ እየተወራወረ ደግሞ ማታባ ተቃቅፎ እየተኛ ጠዋት ተነስቶ እየተሰዳደበ መኖር እውነት ለመናገር ከጥልቁ መንፈስ የመጣ ነው። ይህንን ቀብሮ መውጣት ያስፈልጋል። ያዕቆብ የላባን ተራፊን የራሄልን አባት ጣዖት ዛፍ ስር እንደቀበረ ዛፍ ስር ቀብሮ መውጣት ያስፈልጋል ይህን ቆሻሻ ነገር እንጂ ባህሪ አድርጎ ገንዘብ አድርጎ ልማድ አድርጎ እኔም እንደ እናቴ እኔ እኮ አልችልም፣ መያዝ ነገር መያዝ አልችልም እያሉ መዘርገፍ አይሰራ፣ መስተካከል ያስፈልጋል። ወንጌልን የሚያቅሰው ክርስቶስን የሚያቅሰው መተው የሚገባው መተው፣ መግረዝ የሚገባው መግረዝ ያስፈልጋል። አብርሃም እኮ እግዚአብሔር አንተና ቤተሰቦችን ባህሎችን ሳይቀር ሸለፈታቸውን ግረዝ ሲለው እኮ ሽማግሌው አብርሃም እኮ ተነስቶ ራሱንና ወንዶቹን የገረዘው መግረዝ ካለበት ሰው መገረዝ አለበት። እየታመመ እየተሰቃየ በባልጭት መቆረጥ አለበት። ቀላል አይደለም፣ ይህን ባህሪ ማስተካከል። ክብር የሌለው ንግግር የሚናገሩ ሰዎች አሉ። ምን እንደሚናገሩ ራሱ ግራም ይገባቸው። ክብር የሌለው ንግግር ይናገራሉ። አንድ ነገር ሲሰማቸው ክብር የሌለው ቴክስት ይጽፋሉ ለሰው። ሀሳባቸው ጥሩ ውጤት እናመጣለን፣ የሰው ልብ እንነካለን ብለው ሊሆን ይችላል። ግን ክብር የሌለው ቴክስት መጻፍ፣ ክብር የሌለው ንግግር መናገር በስልክም በአካል ምንድን ነው ትርፉ? ማነው በዚህ ያተረፈው? አንደበት እሳት ነው። አይቃጠል ቤቱ ማነው ያተረፈ ስቶ በአንደበቱ የሚል መዝሙራል። አንደበት እሳት ነው። ክብር ይጎዳል። የሰውን ክብር ያፈርሳል። ሰው እግዚአብሔር ምሳሌ ነው። ክብር የሚገባው ፍጥረት ነው። ኮሪያዎች ቪዲዮ እያየሁኝ ኮሪያ ቪዲዮ አበባዎችን ሲያጠጡ እያመሰገኗቸው የዘምሩላቸው አበቦቹን፣ ያጠጧቸዋል አበቦቹ ጥሩ ውበትና መዓዛ ስለሰጧቸው ኮሪያዎቹ ለአበቦቹ ይዘምራሉ። አበቦቹ ፍቅራቸውን ይገልጡላቸዋል። ሰው ለአበባ እንኳ ፍቅር ሲገልጥ ለሰው እንዴት ነው የማድረግ የሚያገጠ እና ሰውን ማክበር ከቤት ከሰፈር፣ በስራ ቦታ ጥበቃውን ቢሆን ጸዳቷን ብትሆን ትልቁም ሰው ይሆናል። ነገ የት እንደምንደርስ አናውቅም። አንዳንዴ ክፍለ ሀገር ብዙ ክፍለ ሀገር ዞረን ነው እኛ የመጣ ነው። በአገልግሎታችን እና በምንሄድበት ቦታ አንዳንድ ዘማሪዎች፣ ሕፃናት ዘማሪዎች፣ ትልልቅ ዘማሪዎች እና አሉ። እና አንድ ትልቅ ልጅ አሁን ዛሬ በሶሻል ሚዲያ ትልቅ ቦታ የደረሰ ልጅ በአንድ ጉዳይ ፈለግኩት እና ደወልኩለት እና ደህናን ሆይ አንተ እኮ ለኔ ባለ ውለታይን አለ እኔ የምን ውለታ ውዬላቃሉ አልኩት የት አግኝቻ ቃለሁ እንዴ አንተ እኮ እዚህ እዚህ ቦታ ክፍለ ሀገር መተህ እኔን አይተህ ስዘምር አይተህ መድረክ ላይ አውጥተህ ይህን ልጅ አግዙት ብለህ አበረታተህ ትልቅ እንድሆን ውስጤ እንዲህ እንዲህ ብለህ ነግረኸኛል አለ እኔ ረስቼዋለሁ ያ ማለት እኔ በጣም የገረመኝ ነገር መነግራችሁ ምንድን ነው አሁን ይሄን ማለቱ አይደለም የገረመ ክፎ ተናገር የውስጥ ቢሆን ይሄ ልጅ አጥላልቼውስ ቢሆን ንቄውስ ቢሆን ባላ ክብረውስ አሁን እኮ በጣም ትልቅ ቦታ ያለ ልጅ ነው። የሚገርማችሁ የፈለግኩት ጉዳይ ስለነበረኝም ነው ፈልጌውን የደወልኩለት። ያንን ሰው አዋርጀው ቢሆን ኖሮ በፈለግኩት ቀን ምን ሆን ነበር? በትናንትናው በትናንትናው ስተታችን ምሳሌ እንገባ ይገባል። ሰው ሳናከብር ተጣልተን የሰውን ክብር አዋርደን እንደ ትልቅ ክብር አይተን ነገርኩት እንዲያልኩት እንዲያልኩት ብለን መለምስ አይሰማል። የትናንትናውን ነገር ንሳሳ አንገባበት አንጸጸት። ዛሬ ያንኑ እያደረግን ከሰማይ መልስና ክብር የምንጠብቅ ሰው የተሳስተና ክብር የሚገባው ማክበር ይገባል። ክብር ለሚገባው ክብር ስጡ ይላል እግዚአብሔር። ሙሉ ክብር፣ ቤትም ክብር፣ ሰውም ጋር ክብር ትልቅም ጋ ሲሆን ክብር ሌላ ሃይማኖት ሰው ተከታይ ቢሆን ሁሉም ሰው ክብር መስጠት ያስፈልጋል። ያ ክብር ተጠቅልሎ ወደ እኛ ይመጣል። ያ ክብር የእግዚአብሔር ልጆች መሆናችን መልካችንን ይመልሰዋል። የክርስቶስ መልክ በውስጣችን ያሳያል። ክርስቶስ ሁሉን አክብሯል። አሳስጋሪውን አክብሯል። ቀራጩን አክብሯል። ሽተኛ ዳሪዋል የከበረውን ንጉሱን፣ የካህናት አለቃውን ሁሉን አክብሯል። ክርስቶስ ክብር የሚገባ ሆኖ ሳለ ግን ለሁሉም ክብር ሰጥቷል። ህጻናቶቹን ሳይቀር ተዋቸው ወደ እኔ እንዲመጡ አትከልክሏቸው ብሎ አክብሯል። በክርስቶስ መንግሥት ውስጥ ኢግኖር የሚደረግ ፊት የሚነሳ ፍጥረት የለም። የክርስቶስ መንግሥት የክርስቶስ ልጆች ብርሃን ተካፋዮች የሆነንኛ ማንንም በማዋረድ ሰውኛን ሊወቅሰን አይገባል። በክፉ ንግግራችን፣ በክፉ ፊታችን፣ በክፉ ድርጊታችን በክፉ ቴክስታችን በክፉ ውስጣዊ አሰራራችን ሰው ሰውን የሚያዋርድ ነገር እንዳናደርግ እንዳናደርግ ክብር ለሚገባው ክብር መስጠት ያስፈልጋል። ኢየሩሳሌም ልጆች ከክብሯ ሙላት እንዲጠግቡ እንደተመከሩ በክርስቶስ የክብር ሙላት ሰዎች ሕይወታቸው ተባርኮ እንዲኖሩ ነው፣ ይህ ትምህርት የሚያስፈልግ የክርስቶስ ክብር ሙሉ ክብር ነው። ክርስቶስን የሚያምን ሰው ሙሉ ክብር ነው ያለው፣ ሁሉም ቦታ የትም ቦታ ማንንም በልኩ በክብሩ ደረጃ ማክበር ይችልበታል። እግዚአብሔር ይሄን አስተምሮናል። ምን ተማራችሁ ጻፉልኝ። ይሰማነውን በልቦናችን ይጻፍ። እግዚአብሔር ቸርነት እግዚአብሔር በጎነት የመንፈስ ቅዱስ ጥበብ በልባችን ይደር። የእናታችን ቤታችን ረድኤት በረከት የመላን ጥበቃ አብሮን ይሁን። ኮሜንት አርጋችሁ ላይክ በተኑን ተጭናችሁ ትወጡ። ትምህርቱ ሌላው ሰው እንዲሰማ ያደርጋል ያሳሰብኳችሁ ማሳሰቢያ ሃያና ሃያ አንድ እንዳትረሱ ቀሲስ